ማለት ነው። ይሄ እጃቸው እንግዲህ ሂና ነገሻ ይባላል። ለኢድ ይሄን ተደርጎ ነው እንግዲህ ሲያጌጡ ይመላለጡ ያሉት ነገር አንዳንድ ጊዜ እንደዚህ ያደርጋል። እንደዚህ ከማድረግ ተጠንቀቁ ማለት ነው። ማለትም ይሄ ቆዳችን የማይወደው አለ ማለት ነው። ሃሳስያ ያለብን አላርጅክ ማለት ነው። አላርጅክ ይሆንብናል ቆዳችን ለማይስማማች ሰዎች ማለት ነው ሂና የተፈጥሮ ሂና ምንም ላይ ያደርገን ይችላል። ይሄ ሂናው ይሄ የተፈጨው ሂና አለ አደለ? ይሄ የተፈጥሮ እሱ ምንም አያደርገንም። ግን ይሄ በእንትን ተአሽጎ የምትሸጠው ተጠቅልላ የምትሸጠው አለች አደለ? እንደ ሀገራችን እንደ ስኳር እንደምትጠቀለሏ ነገር ተጠቅላ ተቦክታ የምትመጣው ያችን ነገር ለኛ ለእኛ ተስማሚ አደለች። ማሰስያ ያለብን ሰዎች በዚህ ሀገር አሰስያ ይባላል። በእንግሊዘኛው ደግሞ አላርጅክ አላርጂክ ለሆነብን ቆዳችን የማይወደው ነገር ነው ማለት ነው። እና እንደዛ ለሆነብን ሰዎች እንዳትጠቀሙ ማለት ነው። እንግዲህ ታችን በዚህ መልኩ ለኢዳ ጌጣለሁ ብላ እሷ ግን ቁስል ስል ብላ ነው የዋለችው ማለት ነው። የማይወድላችሁ ሰዎች አትጠቀሙ። ግን ያው ሞክራችሁ ለሁለተኛ ጊዜ አለመጠቀም ነው። ደግሞ ጥቁሩ እንትን አለ አይደለ? ማጥቆሪያው ራሱ እሱ ራሱ የማይወድላችሁ ጸጉራችሁን መቀባት ራሱ ሽበታችንን እናጠፋለን እያላችሁ ጥቁር የምትቀቧላችሁ ለፀጉር ማለት ነው። እኔ አንድ ጓደኛ ምን እንዳደረጋት ለኢድ ጊዜ ጸጉሬና ጠጉር አለሁ ብላ ቅንድቧን ተቀባች። ቅንድቧን ልታጠቁር ጸጉሯን ተቀባች። ወላሂ ማለት ነው ግልብጥብጥ ብላ ብጥብጥ ብላ ነው የዋለችው ማለት ነው። ኢዱ ነገ ሆኖ ዛሬ ማታ ነበር ስትቀባ እንትን ያለችው ያመሸችው፣ ኢዱ እንደ ነገ ሆኖ ማለት ነው። ከዚያ ተቀናምን ታጥባ ካበቃች በኋላ እብጥ አይኗ ምኗ ምኗ እብጥ አልኳችሁ፣ ራሷ ፀጉሯ ውስጥ ላ ድብድብ ድብድብ አላልኳችሁ፣ አይኗ ቅል መስሎ ዋለ፣ ብጥብጥ ብላ ሰው ፊት መቅረብ ነው እንትን ያላት ማለት ነው። እና እንደዚህ የሚያበላሽ ነገር አለሽን፣ አላርጂክ የሆነብን ሰዎች አለንና። ያው አንድ የሞክራችሁት እንደዚህ ከሆነባችሁ ሁለተኛ እንዳትጠቀሙት። እቆዳችሁ የማይስማማ ነገር ማለት ነው። አደጋ ላይ ነው የሚሆን ወድቀው እና እንደዚያ ሆና ያች ልጅ ትዝ አለኝ አሁን ይችል ይሳያት። እንደዚህ ሆና ያቺ ጓደኛዬ እንደዚያ ሆና ነበር የዋለችው እና ባሏ ራሱ በጣም ሲስቅባት ነበረ። አጌጣለሁ ብለሽ እንደዚህ ሆንሽ እያለ በጣም እኛም ራሱ ስንስቅባት ስንስቅባት እውነት ማሳዘኑ ቀረና እየሳቅንባት ነው የዋልነው ማለት ነው። እንደዛ ግልብጥብጥ ብላ መዋል ግን የሰው ልጃው እንደዛ ሆናለሁ ብሎ ሳይሆን ያምርብኛል እና አጌጣለሁ እዋባለሁ ብሎ ነበር የሚያደርገው። እንግዲህ ያለህ አልፈቀደውም እና ቆዳችንን ያንን ነገር ስለማይወደው ምንም ማድረግ አይቻልም። አባብጠዋለች ማለት ነው እና ምን ይደረግ እንግዲህ እንደዚያ ሆና ቀረች። በኋላ ላይ በስንት ጊዜ ዳንላት። ባሏ ራሱ ስንት ቀን እንትን ያላት ነበረ አትደና በሪብኝ እንትን አትበይብኝ እያለ ጎንበስ ብላ ምናምን እንትን ስትል ማለት ነው እና አሁንም እህቶች ተጠንቀቁ። ቆዳችሁ ለማይወድላችሁ ሰዎች አልጠቀሙ ማለት ነው። ይሄ የተፈጥሮ ሄና ቁጣሉ አለ አደለ? ይሄ ተፍሪቶ የሚሸጠው እሱ ምንም አያደርግም። የሚያደርገውን መሰላችሁ? ይሄኛው ሄና ነው ይሄኛው በወረቀትም ታሽጋ የምትሸጠዋ። ይሄ ጥቁሩ ደግሞ ማጥቆሪያው ለጥፍር ማጥቆሪያ እራሱ የምንቀባው ማለት ነው፣ እሱ መጥፎ ነው። አላርጅክ ለሆነባቸው ሰዎች እሱን አትጠቀሙ። ሀሰስ እያላለባችሁ፣ የቆዳ ሀሰስ እያለባችሁ ሰዎች ማለት ነው፣ እሱን አትጠቀሙ፣ ያበላሻችኋል። ሰውነታችሁ የሆነ ነገር ሲነካችሁ አሰስያ መኖራችሁን የምታውቁት እንዴት ነው? የማትፈልጉት የሆነ ነገር ተቀብታችሁ የሆነ ነገር በቃ አሳክኳችሁ ሰውነታችሁ ግልብጥብጥ የሚል ማለት ነው። እንደዛ አይነት ካለ እሱ ይሄንን ይሄንን አትጠቀሙ። ይህ የተፈጥሮ ሂና ግን የቅጠሉ ሂና ምንም አያረጋችሁም፣ አሪፍ ነው እና እኔ በዛ በጓደኝ የተለያየሁት ነው። የተፈጥሮ ሂና ስትቀባ ምንም አትሆንም፣ ፀጉሯንም እጇንም ስትሞቅ ማለት ነው። ይሄኛው ጥቁሩ ግን የጥፍር ማቅለም ማጥቆሪያውን ስትቀባ ነው። እንደዛ ግል ብጥብጥ ያለባት ነበር። አይኗ ሁላ አብጦ ራሷ ውስጥ እንድብድብ እያለ በቃ ብጥብጥ ብላ ነበረ በኢዱ ቀን የዋለችው ማለት ነው። ማየት አቅቷቶን ላይ አይኗ ድፍንን ያለው በኋላ በስንተኛው ቀን ነው? በአራተኛው በሶስተኛው ቀን አይኗ ገለጥ ገለጥ እያለ መጣ እና እንግዲህ እንደዚህ አይነት ነገር ያለባችሁ ልጆች ይህንን ጥቁር ማቅለሚያውን ይህንን በወረቀት ተጠቅልላ የምትሸጥ ይህና ነገሻ ለዛ ነገሮችን አትጠቀሙ። ለማለት ያህል ነው፣ ለማስታወስ ያህል ነው። እህት ወንድሞቼ ላልሰማ ጓደኞቻቸው አሰሟቸው። መልካምነት ለራስ ነው ማለት ነው።